ኢንተርፕርነርሽፕ እና ኢኖቬሽን የዘመናችን ሁነኛ የልማት መሳሪያ መሆናቸውን ብዙዎች የሚገነዘቡት ሀቅ ነው። ሀገራችንም ለጀመረችው የልማት ጉዞ የኢንተርፕርነርሽፕ እና ኢኖቬሽን መስፋፋት አጋዥ ነው። በዚህም የኢንተርፕርነርሽፕ ልማት ኢንስቲትዩት መመስረት ለኢትዮጵያ የኢንተርፕርነርሽፕ ኢኖቬሽን ስነ ምህዳር ግንባታ አንድ እርምጃ ነው። የኢንተርፕርነርሽፕ ልማት ኢንስቲትዩት በየዓመቱ ከሚያከብራቸው በዓላት መካከል ዓለም አቀፍ የኢንተርፕርነርሽፕ ሳምንት አንዱ ነው። ዓለም አቀፉ የኢንተርፕርነርሽፕ ሳምንት በዓለም መድረክ ኢንተርፕርነሮች ሀሳባቸውን ወደ ተግባር የሚቀይሩ፣ አዲስ ስራ የሚጀምሩ፣ ምጣኔ ሀብታዊ እድገትን የሚመሩ የንግድ ስራ ፈጣሪዎችና የስራ እድል ፈጣሪዎች ትልቁ መድረክ ነው። ይህ ሳምንት በየአመቱ በህዳር ወር ላይ የሚከበር ሲሆን በዘንድሮ አመትም ከህዳር 9 እስከ ህዳር 17 2017 ዓ.ም ኢንተርፕርነርሽፕ ለሁሉም በሚል መሪ ሀሳብ የስራና ክህሎት ሚኒስቴር ከኢንተርፕርነርሽፕ ልማት ኢንስቲትዩት እና ከሌሎች አጋር ተቋማት ጋር በመሆን በተለያዩ ዝግጅቶች እየተከበረ ይገኛል። ጤና ስጥልን አድማጭ ተመልካቾቻችን፣ በዛሬው ቴክ ኢን በአሚኮ ፕሮግራማችን ጉዳዩን በስፋት እንዳስሳለን። አብራችሁን ቆዩ። በመክፈቻ ፕሮግራሙ የኢንተርፕርነርሽፕ ልማት ኢንስቲትዩት ዋና ዳይሬክተር ዶክተር ሀሰን ሁሴን ባደረጉት ንግግር መንግስት በዘርፉ ያለውን ተግዳሮት ለመፍታት ጉልህ እርምጃዎችን እየወሰደ እንደሚገኝ ነው የተናገሩት። ኢንተርፕርነርሽፕ የግለሰቦችን ህይወት መቀየሪያ የተቃውማት ማደሻ የስነ ምህዳር መገንቢያ እና ዋነኛ የልማት መሳሪያ ነው። ኢንተርፕነሮች ዜጋ ያንጻሉ። ኢንተርፕነሮች ሀብት ያመነጫሉ። ኢንተርፕነሮች ችግሮችን ፈጥተው ለዜጎች የሥራ እድል ይፈጥራሉ። ኢንተርፕነሮች ሀገር ይገነባሉ። እንደ ሀገር ለኢንተርፕነሮቻችንና ለኢኖቬተሮቻችን ምቹ ስነ ምህዳር ከፈጠርን ብልጽግናችን እውን እንደሚሆን አጠራጣሪ አይደለም። ምቹ ስነ ምህዳር መፍጠር ያስፈለገበት ምክንያት ከኢንተርፕነሮቻችን እና ከኢንቨስተሮቻችን ደጋግመን ምንሰማው አንድ ነገር ቢኖር የስነ ምህዳራችንን እጅግ ፈታኝነትና አስቸጋሪነት ነው። መንግስት ይህን ችግር ለመፍታት ጉልህ እርምጃዎችን እየወሰደ ይገኛል። በመድረኩ የተገኙት የኢኖቬሽንና ቴክኖሎጂ ሚኒስትር ዶክተር በለጠ ሞላ የተለወጠች በስራ ፈጠራ የተሻለች ሀገርና በስራ ፈጠራ ላይ የተመሰረተ ትውልድ ለመፍጠር ያስችል ዘንድ የስራ ፈጠራ ሀሳቦች መበረታታት እንዳለባቸው ካደጉት ሀገራት የምንማረው ነገር እንደሆነ አንስተዋል። ይሄ የዛሬው እምነት የተለወጠች ኢትዮጵያን እውን ማድረግ እንችል ዘንድ የተመሰረተ በፈጠራ ላይ የተመሰረተ ኢኮኖሚ እና የኢኮኖሚ ሽግግር እንዲሁም ትውልድ አጠቃላይ የኢኮኖሚ ትውልድ ሀገር ለመፍጠር እንችል ዘንድ እንዲህ አይነት እውነቶች እና እንደዚህ አይነት እውነቶች ማዕከል ያደረጉት ሀሳብ እጅጉም በጣም አስፈላጊ እንደሆነ ከአደጉ ሀገሮች መማር እንችላለን። ኢንተርፕርነርሽፕ፣ ስራ ፈጣሪ፣ ስራ ፈጠራ እና ስራ የሚሉት ሀሳቦች ካልተሳሳቱ በጣም መሰረታዊ ሀሳቦች ከመሆናቸው የተነሳ በእነዚህ ሀሳቦች ዙሪያ የተጠነጠኑ በርካታ ፍልስፍናዊ አተያዮች በዓለማችን ላይ ሲንጸባረቁ ቆይተዋል። መንጸባረቅ ብቻ ሳይሆን በአንድሚም በሌላ መልኩ የዓለም የፖለቲካል ኢኮኖሚ አተያይ ፍልስፍናው የዓለማችንን ህዝቦች በሁለት ጎራ ከፍሎ ለበርካታ ዘመናት ስራ ምንድን ነው? ስራ ፈጣሪ ምንድን ነው እና በስራ ፈጣሪውና በስራ ማዕከል የሚደራጀው አጠቃላይ ፖለቲካል ኢኮኖሚ ፍልስፍና ምን መሆን አለበት? የሰው ልጅ መነሻውና መዳረሻው አካሄዱስ፣ የሚገነባውስ ፖለቲካል ኢኮኖሚ ምን መሆን አለበት የሚሉ ጥልቅ ሀሳቦች ዓለማችንን በሁለት የፍልስፍና ጎራ ከፍለው ብዙ ብዙ ጉዳዮች እንደተፈጸሙ እንደተፈጠሩ እናውቃለን። እንግዲህ ስራ የምንለው ሌበር የሚባለው ኮንሰፕት ነው በካል ማርክስ ፍልስፍና ካየነው፣ በካፒታሊዝም ካየ ነው ሌበር አንተርፕርነሩ ካፒታሊስቱ፣ ፈጣሪው፣ እንዲሁም ስራ ፈጣሪው ሀሳቢው ግለሰብ ነው፣ ግለሰብ መሆን አለበት። በግለሰብ ላይ በፈጣሪ ላይ የተመሰረተ የፖለቲካል ኢኮኖሚ ነው መገንባት ያለበት ወይንስ የስራ ፈጠራ አጠቃላይ ስንሳ ሀሳብና መነሻ መዳረሻው በማህበረሰብ ዙሪያ በስቴት ዙሪያ ነው መደራጀት መቻል ያለበት የሚል ጥልቅ የሆኑ አተያዎች እንዳልኩት ሰፊ የሀሳብ ማደራጃ ሆኖ ብዙ ብዙ ጉዳይ ተፈጽሞባቸዋል። እና ሰው ያደጉ ሀገራትን ስናይ ዞሮ ዞሮ የተሻለ ሀገር እንገነባለን ስንል ሁሌም የምናየው በአጠቃላይ በፖለቲካል ኢኮኖሚ የተሻለ የተሻለ ተሞክሮ ያላቸውን ተሞክሯቸውን ለመቅሰም ነው ጥረት ማረግ መቻል ያለብን እና በስራ ፈጣሪው ላይ ስራ ፈጣሪውን የተሻለ ወንበር በማህበረሰቡ ዘንድ የሰጡ በፖሊሲ ምቹ ሁኔታ የፈጠሩለት ሀገራት የተሻለ የኢኮኖሚ እድገት ያስመዘግሩ መሆናቸውን እናያለን። ስራ ፈጣሪ ሀሳቡን አደራጅቶ ወደ ሥራ መቀየር የሚችልበትን አውድ ማመቻቸት ካልተቻለ እንደ ሀገር አስፈላጊ ሪሶርስ እና የፖሊሲ ማዕቀፍ አዘጋጅቶ ይህንን ስራ ፈጣሪ ተንከባክቦ ሀሳቡን የፈጠረ ሀሳቡን ወደ ስራ ቀይሮ ወደ ሀብት ቀይሮ ማገዝ የማይችል ሀሳብ ሀገር ብዙም ወደፊት መለወጥ የማይችል እንደሆነ አይተናል። አንዳንድ ሀገራት በሪሶርስ በተፈጥሮ ሀብት የተሻለ ኢኮኖሚ አስመዝግቦ ሊሆን ይችላል። ግን ዘላቂነት ያለው የኢኮኖሚ ሽግግር ውስጥ መግባት ይቻል ዘንድ ማዕከል ማድረግ ያለብን ስራ ፈጣሪ ላይ የተመሰረተ ኢኮኖሚ መገንባት ስንችል ነው። እና ሰው እንደ ቤንችማርክ የምናየው እነዚህን ሀገራት ከሆነ የእነሱን ተሞክሮ መውሰድ መቻል አለብን። ወጣቶቻችን ሀሳባቸውን ወደ ሀብት መለወጥ ይችሉ ዘንድ ስራ መፍጠር ይችሉ ዘንድ የስራትና ሀብት መፍጠር ይችሉ ዘንድ የተመቸ ስነ ምህዳር የተገነባበት ሀገር እውን መሆን መቻል አለበት። የኢኖቬሽንና ቴክኖሎጂ ሚኒስቴር ከሌሎች አጋር ተቋማት ጋር በመሆን ለስራ ፈጣሪዎች ምቹ ሁኔታን ለመፍጠር የተጀመሩ ስራዎች እንዳሉም ነው ያነሱት። መንግስት ባስቀመጣቸው ፖሊሲዎች፣ የህግ ማዕቀፎች እንዲሁም ይህንን ትኩረት አድርገው የሚሰሩ ተቋማት የእኛ ሚኒስቴር መስሪያ ቤት ስራና ክህሎትም እንዲሁም ሌሎችም ሚኒስቴር መስሪያ ቤቶች ይሄንን አንደስታን ከማድረግ አንጻር ሀገራችንን መለወጥ እንችል ዘንድ ትርጉም ባለው ሁኔታ መለወጥ እንችል ዘንድ ወጣቱ ያለውን ሀሳብ ስራ ፈጣሪዎች ያላቸውን ሀሳብ ሀሳባቸውን ወደ ፕሮዳክት መቀየር ይቻላል፣ ወደ ኢኮኖሚ መለወጥ ይቻላል፣ የኢኮኖሚ ሽግግርም ማሳካት ይቻላል በሚል እምነት ፖሊሲ ተቀርጾ ስራ ይሰራል። ብዙ ጥረት እየደረገ ነው። ሰው ይሄ እየተጠራቀመ ሀገራችን ወደ ኢኮኖሚ ሽግግር ውስጥ መግባት የሚችልበት ሁኔታ መፍጠር ይችላል ብያምናለሁ። እና ስራ የሚለው ኮንሰፕት ስራ ፈጣር የሚለው ኮንሰፕት በጣም እጅግ በጣም መሰረታዊ ከመሆኑ አንጻር ለዚህ ማደግ መስፋፋት ምቹ የሆነ የፖሊሲ ስነ ምህዳር መገንባት ያስፈልጋል። እንደ መንግስት ይሄ ጥረቶች አሉ። ስለዚህ በወጣት ላይ የተገነባ ኢኮኖሚ ዘላቂነት ያለው ኢኮኖሚ ይሆናል። ወጣቱ እያደገ እየሰፋ ይሄዳል፣ ዘላቂ ነው። ወጣቱ ወጣት የተረከበው ይሄዳል። ስለዚህ ዘላቂነት ወዳለው ተከታታይነት ወዳለው የኢኮኖሚ ሽግግር፣ አስተማማኝ ወደሆነ የኢኮኖሚ ሽግግር መግባት ይቻል ዘንድ ወጣቱን ካፕቸር ያደረገ የያዘና ያስተናገደ የኢኮኖሚ መሰረት ካልጣልን በቀር ካልጣልን በቀር በየትኛውም ዘርፍ የምናደርገው የስራ ስምሪት ብዙ ወደፊት ሊያስወዘን የማይችል መሆኑ ከረጅም ታሪካችን ተምረናል። እርሻን አይተናል። እርሻ ለሺ ዘመናት ሞክረነዋል። ግን በቴክኖሎጂ ፕሮቮክ ካልተደረገ የአስተራረስ ዘዴያችን የአስተራረስ አስተሳሰባችን ራሱ በቴክኖሎጂ ፕሮቮክ መደረግ ካልቻለ፣ ልዩ ምልከታ ያላቸው ልዩ ሳቢ ያላቸው ስራ ፈጣሪዎች ያንዘር ፕሮቮክ ማድረግ የሚችሉ እነሱን ማስተናገድ ካልቻለ በሌላው በማዕድንም ብናይ በቱሪዝምም ብናይ በሁሉም ዘርፎች ማለት እንችላለን። በቴክኖሎጂ ፕሮቮክ ካላደረግ ነው በዘልማት በመጣንበት መንገድ፣ በደቀመ መንገድ የምናደርገው ጉዞ ብዙም ወደፊት ሊያራምደን አይችልም። ስለዚህ ምንጊዜም ስራ ፈጣሪዎች ይዘው የሚመጡትን አዳዲስ ምልከታ፣ አዳዲስ ሀሳብ አኮሞዴት ማድረግ የሚችል ቴስት እያደረገ አኮሞዴት ማድረግ የሚችል አፕሪሺየት የሚያደርግ የፖሊሲ ማዕቀፍ ምን ጊዜም ራሱ እየፈተሸ እያሻሻለ የሚሄድ ቫይብራንት የሆነ የፖሊሲ ማዕቀፍ መገንባት ሁልጊዜም አስፈላጊ ይሆናል። እና ወጣቶች የሀገር ተስፋ ናቸው። ስራ ፈጣሪዎች በየትኛውም የእድሜ ክልል የሆኑ ይዘው የሚመጡት የስራ ሀሳብ መስተናገድ ሲችል ያንን ወደ ኢኮኖሚ ማዕቀፍ መለወጥ የሚቻልበት ዕድል ሰፊ ስለሆነ ከዚህ ጋር ተያይዞ ስራ ይፈጠራል፣ ሀብት ይፈጠራል፣ የተሻለ ሀገር እየተገነባ ይሄዳል እና ይህንን ኢንስፓየር ለማድረግ እንደዚህ አይነት እውነቶች በጣም አስፈላጊ ናቸው። እኛም እንደ ሚኒስቴር መስሪያ ቤት ከስራና ክህሎት ሚኒስቴር ጋር አብረን እጅና ጓንቱንን በርካታ ስራዎችን ለመስራት ጥረት እያደረግን ነው። ይሄ ጥረታችን ዛሬ ላይ የተጀመረ ጥረታችን ነገ ላይ ፍሬ አፍርቶ ለስራ ፈጣሪዎች ምቹ ስነ ምህዳር ተገንብቶ ሀገራችን ከዚህ አውድ ማግኘት ያለባትን ጥቅም ሁሉ አግኝታ የተሻለ ሀገራዊ ቁመና ገንብተን የምንገኝበት እለት ቀን በጣም ወቃ አይሆኑ የትልቅ እርምጃ ነው። ዓለም አቀፉ የኢንተርፕርነርሽፕ ሳምንት የውስጥ አቅምን ለማነሳሳትና ለመጠቀም ነው የምንፈልገው ያሉት ደግሞ የስራና ክህሎት ሚኒስትር ሙፈሪያት ካሚል ናቸው። ዓለም አቀፉን የኢንተርፕርነርሽፕ ዊክ ባለፉት አመታት በተለያየ መልኩ ስናከብር ቆይተናል። በጣም የምንፈልገው የውስጥ አቅማችንን ለማነሳሳት የውስጥ አቅማችንን ለመጠቀም ነው በጣም የምንፈልገው። እግረ መንገዱን ደግሞ የአለም አንድ ክፋይ ነንና ከዓለም ጋር መተሳሰሪያ ገመዳችን ነው። ስለዚህ የኢንተርፕርነርሽፕ ዊክ ባህሉን ለመገንባት አስተሳሰቡ ስር እንዲሰድ ተደብቆ ካለበት እንዲያንሰራራ እንዲገለጥ ለማድረግ እጅጉን ጠቃሚ መንገድ ሆኖ አግኝተነዋል። ኢትዮጵያ ብራንድድ መሆን ያለባት ኢንተርፕርነርሽፕን በዊክ ብቻ ሳይሆን በአመት ነው የምታከብረው። ምክንያቱም ከህዳር እስከ ህዳር በሚል ስያሜ ላለፉት ሁለት አመታት በጣም ብዙ ስራ የሰራንበት ኢቨንት ነው። ስለዚህ ያደገ የአንድ ሳምንት ብቻ ሳይሆን ቻሌንጅ ማድረግ ያለብን የሚመስለኝ ሰርተን ስላየ ነው። ኢንተርፕርነርሽፕን አመቱን ሙሉ የምንዘክረው ብቻ ሳይሆን የምንሰራው ስራ አድርገን እየሄድን እንዳለ ለራሳችን መለስ ብለን መንገዳችንን ብናይ ቫሊዩ አዲሽኑ በጣም ቪዝብል ነው፣ በግልጽ የሚታይ ነው። ጥቂቶችን እያወዳደር ሀሳባቸውን እስከ ኮሜርሻላይዜሽን እንዲሰዱ ለማድረግ የጀመርነው ስራ ሺዎችን ወደ ማግኘት እድል ፈጥሮልናል። ላለፉት ሁለት አመታት በሄድንበት መንገድ በአንድ ጊዜ እስከ ሶስት ሺህ ድረስ የሚደርሱ ዜጎች የሀሳብ ውድድር እንዲያደርጉ ከወረዳ ጀምሮ ማድረግ አስችሏል። ይሄ በሀገር አቀፍ ደረጃ እየተጠቃለለ የመጨረሻው ሌቭል ላይ የተገኙትን በእኛ ሀሳቤ በዚህ ፕሮሰስ ውስጥ ያለፉቱ ብዙዎቹ መኮትኮት የሚችሉ ናቸው። የነበረን አቅም በተወሰነ ደረጃ የራሱ ወስንነት ስለነበረው ጥቂቶቹን ከዚያ ውስጥ ጥቂት መቶዎችን ፒክ አድርገን ኢንቨስት አድርገን ወደ ሌላ ምዕራፍ እንዲሸጋገሩ እያገዛቸው ነው ያለው። ሶ አንደኛው አቺቭመንት የሚመስለኝ የተፈጠረው መነቃቃት፣ እድሉን ኢንክሉሲቭ ነው ለሁሉም የተባለው የዘንድሮ መሪ ሀሳብ ትክክል ነው። የቀሩንን በደንብ ማየት እንችላለን። የእንደዚህ አይነት ኢቨንት ጥቅም ጉዞዎቻችንን ፈትሸን ያሉንን አጠናክረን እንዴት ስኬል አፕ እናድርግ ምንድነው ስም ይቀራን የሚለው ላይ ለመግባባት ነው ኤንድ ይሄንን ወደ አክሽን ለመቀየር ነው ሶ ኢትስ ቢዮንድ ኢቨንት ማለት ከዛ አንጻር ላለፉት ሁለት አመታት ቅድም እንደጠቀስኩት የዛ ውጤት የሆኑ የሰመርካምፕ ፕሮግራም ተጠቃሚዎች የመጀመሪያ ዙር የዛ ውጤት የሆኑ የሰመ ሁለተኛ ዙር የሰመርካምፕ ፕሮግራም ተጠቃሚዎች በየመሃሉ ደግሞ የሰራናቸው ስራዎች በደንብ መቆጠር ከቻሉ ብዙ ሌሰን የምናገኝባቸው ብዬ ነው መወስደው። ለሚቀረንም ስራ ላሳካናቸውም ጉዳዮች ትርጉም ያላቸው ስንቆች ናቸው ብሎ መውሰድ ይቻላል። ዘንድሮም ከህዳር እስከ ህዳር የምንሰራውን ስራ የዛሬውን ማስጀመሪያ መድረክ መሰረት አድርገን እንቀጥላለን ያልደረስናቸውን አካባቢዎች በዘንድሮው ለሁሉም በሚለው መርህ እናካትታለን ያልደረስናቸው በበቂ ያልደረስናቸው የህብረተሰብ ክፍሎችን ጀምረናል አርሶ አደሮችን ማሰልጠን ጀምረናል አርብቶ አደሮች ጋር እንዴት እንሄድ እንመልሳለን ልዩ ችሎታ ያላቸው ወገኖች ሌላው የማይችለውን ነው ፊዚካሊ ዲስኤብል የሚመስሉበት ዘ ሞስት ኤብል ፐርሰን አይተናል፣ ፕሩቭ አድርገን ላለፉት ጊዜያት ኢንኩቤት ከተደረጉት ውስጥ አንዱ እና አሁንም እየተደረጉ ካሉት ውስጥ አንዱ ልዩ ችሎታ ያላቸው ወገኖች ናቸው። በፆታ ሴቶች፣ ወንዶች፣ ገጠር ከተማ እያልን በጂኦግራፊ ያልዳሰስ ነውን መዳሰሳችንን እንቀጥላለን በጣም ብዙ የህብረተሰብ ክፍሎች የዚህ ፕሮግራም ተጠቃሚ መሆን ችለዋል ጀምረዋል ካለን 120 ሚሊዮን ህዝብ ከዛ ውስጥ ሰባ በመቶ የወጣት ሀገር የሆነች ኢትዮጵያን ደግሞ የሚመጥን ስራ መስራት ይኖርብናል ማለት ነው ጅምራችን ግን ተስፋ ሰጭና አበረታች ነው የሚለውን ማንሳት በጣም ኢምፖርታንት ነው። ጆርኒያችንን ስንፈትሽ የበለጠ የምናያቸው ነገሮች መኖራቸው እንደተጠበቀ ሆነ ለኢንተርፕርነሮች ምቹ የሆነን ስነ ምህዳር በመፍጠር ረገድ መንግስታዊ ተቋማት ባለድርሻና ባለሚና አካላት ሚናቸውን በአግባቡ መወጣት እንዳለባቸውም ያስገነዘቡት ኢንተርፕርነርሽፕ የዜጎችን፣ የተቋማትን የሀገርን፣ የአህጉርን፣ የዓለምን ታሪክ የመቀየር አቅሙን ፊሎዞፊካል ዳይሜንሽኑን በፕራክቲስ ደግሞ ያየናቸውን ጉዳዮች ጨምሮ እኛንኳን እጅ ማፍታታት ከጀመርንበት ጊዜ ጀምሮ የመጣንበትን ርቀት ወስደን ካየን አንተርፕርነሮቹ የልባቸውን ጆሮና አይን እንዲከፍቱ ያግዛቸዋል የልባቸውን ጆሮና አይን እንዲከፍቱ ያግዛቸዋል። እንደ ማህበረሰብ የማሰቢያ መንገድ እንዲሆን ያስችለናል። ስለዚህ ኮሌክቲቭሊ ያላወጣናቸው ያመከናቸው አቅሞቻችንን ጥቅም ላይ ለማዋል ያስችለናል። ለአንተርፕርነሮች ምቹ የሆነ ስነ ምህዳር በመፍጠር ረገድ ደግሞ መንግስታዊ ተቋማትና ባለድርሻና ባለሚና አካላት ሚናቸውን በአግባቡ እንዲጫወቱ ያስፈልጋል። ሰው የኢኮሲስተም የሰን ምህዳር ግንባታ ላይ ደግሞ መንግስት የማይተካ ሚና ስላለው የመንግስት ተቋማትም አንተርፕሬኒየል መሆን አለባቸው ነው። የመንግስት ተቋማት ኢንተርፕሪኒየል ሆነው ችግር ፈቺ ሆነው ስነ ምህዳሩን ምቹ አድርገው ኢኖቬቲቭ ሆነው ራሳቸው ምላሽ መስጠት ካልቻሉ በአንድ እጅ የማጨብጨብ ያህል ይሆናል ማለት ነው። ከዚህ መንግስት ያንን በመገንዘብ እንደ ሀገር ለወጠነው እውቀት መር ፈጠራ መር ለሆነ የኢኮኖሚ ስርዓት ግንባታ ኢንተርፕርነርሽፕ ተቋማዊ መልክ ይዞ መሄድ አለበት ተብሎ በክቡር ጠቅላይ ሚኒስትራችን ኢኒሽየት ተደርጎ እኛ በዚህ ምህዳር ውስጥ የራሳችንን የበኩላችንን ጥረት እንድናደርግ እድል ያገኘን ሰዎች ነን። ይህንን እድል በአግባቡ ለመጠቀም ባለፈው ሁለት አመት ከክቡር ዶክተር በለጠ ሞላና ከቲማቸው ጋር ከሚኒስትሪ ኦፍ ኢኖቬሽንና ቴክኖሎጂ ገርበ ጋራ ሆነን ይህንን ስነ ምህዳር እንዴት ነው አዎንታዊ በሆነ መንገድ አንተርፕርነሮችን እንዲያግዝ ማድረግ የሚያስችለው የሚለውን የሀገራትን ልምድ ወስደን ከዚያ በኋላ ተመልሰን ቤተሰብ የሚሰባሰብበት ተቋም ፈጥረን ፕላትፎርም ፈጥረን ኔስት ያል ነው። ብዙ ጊዜ ስብሰባዎች የልምድ ልውውጦች ዘለግ ያለ ርቀት የመሄድ ልምድ የላቸውም። ብዙ ጊዜ የለም ማለት አይደለም። የእኛ ስምሪት ግን ፍሬያማ ነበር። ተመልሰን የሄድንበትን አገር ተሞክሮ መነሻ አድርገን ለኢትዮጵያ የሚሆን የስነ ምህዳር ግንባታ ንድፍ አዘጋጅተን ንድፍ ብቻ አይደለም፣ ንድፉ ፋሲሊቴት የሚደረግበት ተቋማዊ መልክ ምን ይሆን የሚለውን መልሰን እሱ ወደ አንድ የላቀ ምዕራፍ እንዲሸጋገር ይሄኛው ዘር ሆኖ አገልግሏል። አሁንም ደግሞ ይሄው ፕላትፎርም የበለጠ ተጠናክሮ መቀጠል አለበት። ፕሮባብሊ የዛሬው መድረክ አንዱ የጀመርነውን ኢፈርት ይበልጥ አጠናክረን እንድንሄድ የሚያደርግ አንዱ ቃላችንንም አብረን ዳግም የምናድስበት መድረክ ይሆናል ብዬ ነው የማስበው። ይህንን ማድረግ ስንችል ብዙ ተዋንያንን ይፈልጋል። ራሳቸው አንተርፕርነሮችን ይፈልጋል። አክስለሬት የሚያደርጉ ኢንኩቤት የሚያደርጉ አካላትን ይፈልጋል። ፖሊሲ ላይ አድቮኬት የሚያደርጉ ወጣት አንተርፕርነሮችን እንዳሰባሰበ ተቋም ይፈልጋል። የግል ባለሀብቱን ተሳትፎ ይፈልጋል። የፋይናንስ ተቋማትን ተሳትፎ ይፈልጋል። የብዙ ባለድርሻና ባለሚና አካላትን ይፈልጋል ማለት ነው። ይሄ ስራ በዚህ ደረጃ ይህንን ስራ እና የምርምርና የትምህርት ስልጠና ተቋማትንም ያካትታል። ዩኒቨርሲቲዎቻችን፣ የቴክኒክና ሙያ ተቋማት በዚህ ረገድ የጀመሩት ስራ ለመስፋት እና ጥልቀት ማግኘት ያለበት፣ ይህን ሁሉ አቅም አንድ ላይ ማሰባሰብ ስንችል በተሻለ ደረጃ የምህዳር ግንባታ ስራውንም ለኢንተርፕረነሮች አምና ምንድን ነው ያልነው? ክፍት ይሁኑ በሮች ብለን ነበር አይደለም። እነዚያ በሮች ለደቂቃ ለሰከንድ ገርበብ እንዳይሉ አድርጎ መምራት መስራት ይጠይቃል። በእኛ በኩል ሚኒስቴር መስሪያ ቤቱ፣ መላው ማኔጅመንት፣ የሞልስ ፋሚሊ ኢን ጄኔራል ይሄ ስራ የተሳካ እንዲሆን ቤት ተቀን እስካሁን ስናደርገው ከነበረው በላቀ ሁኔታ 2017 የተለየ በጀት አመት ነው ብለናል። ይህንን የተለየ የበጀት አመት የሚያሳካ ድጋፍ፣ ርብርብ የምናደርግበት ይሆናል። ውድ ተመልካቾቻችን የዛሬው ቴክ ኢን በአሚኮ መሰናዷችን የተከታተላችሁትን ይመስል ነበር። መልካም ሳምንት።